የእስራኤል አደገኛ የጦር መሳሪያዎችና የኢራን አይበገሬነት። የእስራኤል ጥቃት ሊጎዳው ያልቻለው የኢራኑ የኒውክሌር ማበልጸጊያ ፎርዶ ምን ይመስላል የሚለውን በቅድሚያ እንመልከትና ወደ እስራኤል አደገኛ የጦር መሳሪያዎች እናልፋለን። ከሰሞኑ እስራኤል በኢራን ላይ ያካሄደች ካለው ጥቃት ጋር ተያይዞ ስሙ እየተጠቀሰ ያለው የፎርዶ የኒውክሌር ማብላያ ጣቢያ ነው። ፎርዶ ኢራን ካሏት ሁለት የወሳኝ የኒውክሌር ማብላያ ጣቢያዎች መካከል አንዱ ሲሆን በእስራኤል የመከላከያ ኃይል የአየር ጥቃት ቢደርስበትም ጉዳት ግን ሊደርስበት አልቻለም። ፎርዶ ከቴህራን በስተደቡብ በ200 ኪሎ ሜትር ርቀት ላይ ይገኛል። የተገነባውም በተራራ ተከቦ ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ ሲሆን፣ ለዚህም ዋነኛ ምክንያቱ ከደህንነትና ከጥበቃ ጋር የተያያዘ ነው። ኢራን ዩራኒየም 235 የተሰኘውን ለማግኘት ከምትጠቀምባቸው ቁልፍ የማበልጸጊያ ጣቢያዎች አንዱ ነው። የፎርዶን የኒውክለር ማብላያ መድረስ የሚችለው የአሜሪካው 140 ኪሎ ግራም ገደማ የሚመዝነው በንከር በስተር የተሰኘው ቦምብ እንደሆነ እየተነገረ ይገኛል። ቦምቡ ከመሬት ስር ያሉ ስፍራዎችን እንዲሁም ከፍተኛ ጥበቃ የሚደረግላቸውን የተቀበሩ የጦር መሳሪያዎችን ለማውደም ታልሞ የተሰራ ነው። ቦምቡ ከመፈንዳቱ በፊት መሬት፣ አለት ወይም ድንጋይ ሰንጥቆ በመግባት ሳይፈነዳ መቆየት ይችላል። 6 ሜትር ርዝማኔና እና አስራ አራት ሺህ ኪሎ ግራም ከመመንዘኑ አንጻር የአሜሪካው ቢ2 የተሰኘው መሳሪያ ነው ሊሸከመው የሚችለው። እስራኤል ፎርዶን ብቻዋን ማውደም እንደማትችል እየተገለጸ ነው። አሜሪካ በንከር በስተር የተሰኘውን ቦምብ ለእስራኤል ለመስጠት ከልክላለች። እንደ ቢቢሲ ዘገባ የኢራን አይበገሬነት የተባለውም ብዙ ከባድ ድብደባ ቢደርስባትም እስካሁን የኒውክለር ቦታዋ ምንም አይነት ጉዳት አልደረሰበትም። አደገኞቹ የእስራኤል የሚሳይል መከላከያዎች፣ እስራኤል በዓለም ላይ ውጤታማነታቸው የተፈተኑ ናቸው ተብለው የሚታመኑ የሚሳይል ጥቃት የመከላከያ ስርዓት ያላት ሀገር ናት። ነገር ግን ከኢራን ጋር በገባችባቸው ግጭቶች ውስጥ በሚካሄዱ የሚሳይል ጥቃት ልውውጦች እነዚህም የጥቃት መከላከያዎች ጥሰው በማለፍ በሰዎችና በሕንፃዎች ላይ ጉዳት እየደረሰ ነው። ከዚህ ቀደም እስራኤል ሐማስ ከጋዛ ህዝቦላ ከሊባኖስ፣ እንዲሁም ሁቴዎች ከየመን በኩል የሚሳይል ጥቃት ሲፈጽሙባት ቆይተዋል። በእነዚህ ወቅቶች ጥቃቶችን ለመመከት ሁሉንም የሚሳይል መከላከያ ዘዴዎች ተጠቅማለች። እነዚህ የእስራኤል የሚሳኤል መከላከያ ስርዓቶች የአጭር ርቀት ሮኬቶችን ከሚመክተው አይረንዶም እስከ ባላስቲክ ሚሳኤል ድረስ የሚከላከለውን አሮብ የተሰኘ ፀረ ሚሳኤል መሳሪያዎችን ያካትታሉ። በእስራኤል የሚሳኤል መከላከያ ስርዓት ውስጥ ያሉት የተለያዩ ፀረ ሚሳኤል መከላከያዎች የትኞቹ ናቸው? እንዴትስ ይሰራሉ? እስራኤል በርካታ የአየር መከላከያ ዘዴዎች አሏት። እንዳያቀማቸው በተለያየ ከፍታና ርቀት ላይ የሚመጡ ሚሳኤሎችን ጥቃቶችን ለማክሸፍ የሚውሉ ናቸው። ከእስራኤል የሚሳይል ጋሻዎች መካከል በጣም የሚታወቀው አይረንዶም ሲሆን የአጭር ርቀት ሮኬቶችን ለመከላከል የሚያስችል ነው። ይህ መሳሪያ ሞርታሮችን እና ከሚሳይል ማስወንጨፊያ የሚተኮሱ ከአራት እስከ ሰባ ኪሎ ሜትር ርቀት የሚጓዙትን ያከሽፋል። የዳዊት ወንጭፍ ወይም ዴቪድ ሲሊንግስ የተሰኘው ደግሞ እስከ 300 ኪሎ ሜትር ርቀት የሚጓዙትን የረጅም ርቀት ሮኬቶችን፣ ክሩዝ ሚሳይሎችን እና የመካከለኛ ወይም የረጅም ርቀት ባለስቲክ ሚሳይሎችን ለመከላከል ያስችላል። አሮ ሁለት እና አሮ ሶስት የሚባሉት ደግሞ እስከ 2400 ኪሎ ሜትር የሚጓዙ መካከለኛና ረጅም ርቀት ሚሳይሎችን ይከላከላሉ። አንደኛ፣ አይረንዶም አይረንዶም በጦርነት ውስጥ ተደጋግሞ የተሞከረ የዓለማችን የአየር መከላከያ ስርዓት መሆኑ ይነገርለታል። ከቅርብ ዓመታት ወዲህ ሐማስና ሌሎች የጋዛ ታጣቂ ቡድኖች እንዲሁም ደግሞ ሂዝቦላ ከሊባኖስ ወደ እስራኤል በተኮሷቸው የሚሳይል ብዛት መሳሪያው ተደጋግሞ የመሞከር ዕድል ያገኘው። በመላው እስራኤል የሚገኙ የአይረንዶም ማስወንጨፊያዎች ወይም ባትሪዎች አሉ። እያንዳንዱ ባትሪ ሶስት ወይም አራት ማስወንጨፊያዎችን ይዘዋል። እያንዳንዳቸው ሃያ ሚሳይሎችን የማክሸፍ ብቃት አላቸው። አይረንዶም ለጥቃት የሚመጡ ሮኬቶችን በራዳር ፈልጎ ይከታተላል። የትኞቹ ሮኬቶች ሕዝብ በሚበዛባቸው ቦታዎች ላይ ሊወድቁ እንደሚችሉ ያሰላል። ባዶ ቦታ ላይ የሚወድቁትን በመተው አይረንዶሙ ሚሳይሎችን ወደ እነዚህ ሮኬቶች በመተኩስ ያጨናግፋቸዋል። የእስራኤል መከላከያ ሰራዊት አይዲኤፍ እንደሚለው ከሆነ አይረንዶም ካነጣጠረባቸው ሮኬቶች 90 በመቶ ያህሉን ያክሽፋቸዋል። ታሚር የሚሰኙትን እያንዳንዳቸው ሚሳኤሎቹ 50000 ዶላር ገደማ ያወጣሉ። እንደ አውሮፓውያን አቆጣጠር በ2006 በእስራኤልና በሄዝቦላ መካከል ከነበረው ጦርነት በኋላ የተሰራ መሳሪያ ነው። በወቅቱ ሄዝቦላ ወደ እስራኤል 4000 የሚጠጉ ሮኬቶችን በመተኮስ ከፍተኛ ጉዳት ከማድረስ ባለፈ በደርዘን የሚቆጠሩ ዜጎቿን ገድሏል። ጸረ ሚሳኤል መሳሪያው የእስራኤል ኩባንያ በሆኑት ራፋኤል አድቫንስ ዲፌንስ ሲስተም እና የእስራኤል ኤሮስፔስ ኢንዱስትሪ የተነደፈ ሲሆን የአሜሪካን መጠነኛ ድጋፍ በመጠቀም በ2011 ነበር የተመሰረተው። አይረንዶም ለመጀመሪያ ጊዜ በዘመቻዎች ላይ ጥቅም ላይ የዋለው በዚያው ዓመት ሲሆን ከጋዛ የተተኮሱ ሮኬቶችን ማክሸፍም ችሏል። የአይረንዶም ሚሳይሎች ከጥቅምት 2023 ወዲህ ብቻ ሐማስና ሌሎች ታጣቂ ቡድኖች ከጋዛ እንዲሁም ደግሞ ሄዜቦላ ከደቡብ ሊባኖስ የተኮሷቸውን በአስር ሺዎች የሚቆጠሩ ሮኬቶችን አክሽፏል። ሁለተኛ፣ ዴቪድ ስሊንግ ወይም የዳዊት ወንጭፍ ጸረ ሚሳኤል። በብራይስ ተአምረኛው ዘንግ በመባል የሚጠራው የዳዊት ወንጭፍ ወይም ዴቪድ ስሊንግ እስከ 300 ኪሎ ሜትር ርቀት ላይ የሚገኙ ሚሳኤሎችን መከላከል ይችላል። መስከረም 2024 ላይ ሂዝቦላ ከሊባኖስ የተተኮሰውን የባላስቲክ ሚሳይሎችን ለመከላከል ጥቅም ላይ ውሏል። እንደ እስራኤል ጦር ገለጻ ከሆነ ኢራን የተሰራው ይህ ቃድር አንድ የተሰኘ ባላስቲክ ሚሳይል ከ700 እስከ 1000 ኪሎ ግራም ክብደት ያለው የመካከለኛ ርቀት ባላስቲክ ሚሳይል ነው። ሂዝቦላህ ሚሳይሉ ኢላማ አድርጎት የነበረው በቴላቪቭ ከተማ የሚገኘውን የሞሳድ ዋና መስሪያ ቤትን እንደነበር ገልጿል። የእስራኤል ጦር ግን ሚሳይሉ ወደ መኖሪያ መንደሮች እያመራም ነበር ብሏል። የዳዊት ወንጭፍ በእስራኤሉ ራፋል አድቫንስድ ዲፌንስ ሲስተም እና በአሜሪካው ሬይተን የጋራ ጥምረት የተሰራ ነው። በአውሮፓውያኑ 2017 ነው አገልግሎት ላይ መዋል የጀመረው። ስነተር የተሰኙ ሚሳይሎች የአጭር የመካከለኛና የረጅም ርቀት ባላስቲክ ሚሳይሎችን በዝቅተኛ ከፍታ ላይ ለመምታት የተሰሩ ናቸው። እንደ አይረንዶም ሁሉ የዳዊት ወንጭፍ ሚሳይሎች የሚያነጣጥሩት መኖሪያ አካባቢዎች አደጋ ላይ የሚወድቁ ከሆነ ብቻ ነው። እንደ አይረን ዶም ሁሉ የዳዊት ወንጭፍም አውሮፕላኖችን ድሮኖችን እና ሚሳይሎችን ይከላከላሉ። እያንዳንዱ የዳዊት ወንጭፍ ሚሳይል 1 ሚሊዮን ዶላር ገደማ ወጥታው ዋጋ ወጥቶለታል። በግንቦት 2023 በጋዛ የሚገኘውን የፍልስጤሙ እስላማዊ ጅሃድ ቡድንን ጥቃት ለመከላከል የዳዊት ወንጭፍ ጥቅም ላይ ውሏል። ቡድኑ ከ1100 በላይ ሚሳይሎችን የተኮሰ ሲሆን፣ እስራኤል ስጋት ፈጥረዋል ካለቻቸው ውስጥ 96 በመቶ ሮኬቶችን ማምከኗን ተናግራለች። ሶስተኛ አሮ ሁለት ወይም ቀስ ጸረ ሚሳኤል፣ አሮ ሁለት ቀስ የተነደፈው ከመሬት 50 ኪሎ ሜትር ርቀት ላይ በመምዘግዘግ የአጭርና የመካከለኛ ርቀት ባላስቲክ ሚሳኤሎችን ለመከላከል ነው። ይህ የጸረ ሚሳኤል መከላከያ የተሰራው በ1991 ከመጀመሪያው የባህረ ሰላጤው ጦርነት ማብቂያ በኋላ ነው። በወቅቱ ኢራቅ በደርዘን የሚቆጠሩ የሶቪየት ሰራሽ ሰከንድ ሚሳኤሎችን ወደ እስራኤል ተኩሳለች። ይህንንም ተከትሎ አሮ ሁለት በአውሮፓውያኑ ሁለት ሺህ ላይ በእስራኤል ሰራዊት ጥቅም ላይ መዋል ጀመረ። አሮ ሁለት ሚሳኤሎችን ከ500 ኪሎ ሜትር ርቀት ላይ መለየት ይችላል። ሚሳኤሎቹን የሚያጨናግፈው ግን ከማስወንጨፊያዎቹ 100 ኪሎ ሜትር ርቀት ገደማ ላይ ነው። ሚሳኤሎቹ ከድምፅ ፍጥነት ከ9 እጥፍ በላይ ይጓዛሉ። በአንድ ጊዜም እስከ 14 ኢላማዎች ላይ ሊተኩስ ይችላል። አሮ ሁለት በአውሮፓውያን 2017 የሶሪያን ሚሳይል ለመምታት ለመጀመሪያ ጊዜ በውጊያው ጥቅም ላይ ውሏል ተብሏል። የዚሁ ጸረ ሚሳይል ዝርያ የሆነው አሮ 3 ደግሞ በዚያው ዓመት ነበር ለመጀመሪያ ጊዜ ጥቅም ላይ የዋለው። ይህ መሳሪያ ከከባቢ አየር ውጭ የሚጓዙ ረጅም ርቀት ባላስቲክ ሚሳይሎችን ለመጥለፍ ነው የተነደፈው። 2400 ኪሎ ሜትር የመጓዝ አቅምም አለው። በአውሮፓውያኑ 2017 አገልግሎት ላይ የዋለ ሲሆን ለመጀመሪያ ጊዜ በውጊያው ውስጥ ጥቅም ላይ የዋለው ደግሞ በ2023 ነው። በዚህም የመን ውስጥ ያሉትን የሁቲ አማጽያን በደቡብ እስራኤል በሚገኘው በኤላት የባህር ዳርቻ ከተማ ላይ የተኮሱትን ባለስቲክ ሚሳይል ለማክሸፍ አገልግሏል። አሮ 3 የተመሰረተው በመንግስታዊው የእስራኤል ኤሮስፔስ ኢንዱስትሪ ሲሆን በአሜሪካ ቦይንግ ኩባንያም ድጋፍ ተደርጎለታል። ሁሉም የእስራኤል የሚሳኤል መከላከያ ስርዓቶች የኢራንን ግዙፍ ሰው አልባ አውሮፕላኖችና ሚሳኤሎችን ለመመከት ባለፈው ዓመት ሚያዚያ ወር ላይ ጥቅም ላይ ውለዋል። የሚሳኤል መከላከያዎቹን ጨምሮ የአሜሪካ የዩናይትድ ኪንግደም እና የተባበሩት አረብ ኤምሬትስ ተዋጊ ጄቶችም 300 የሚጠጉትን የኢራን ሚሳኤሎችን መጥተው ማክሸፋቸውን መዘገቡም ይታወሳል። አራተኛ፣ ታድ ጸረ ሚሳኤል። ታድ የተባለው ጸረ ሚሳኤል ከሌሎቹ አዲሱ የሚሳኤል መከላከያ ሲሆን የተሰራውን በእስራኤል የቅርብ ወዳጅ አሜሪካ ነው። ይህን የሚሳኤል መከላከያ አሜሪካ ለእስራኤል የሰጠችው ባለፈው ጥቅምት ኢራን በእስራኤል ላይ ጥቃት መፈጸሟን ተከትሎ ነው። ይህ ታዲ የተባለው ሚሳኤል እንደ ዴቪስ ስሊንግ ጸረ ሚሳኤል ስርዓት የጠላት ሚሳኤል ከ150 እስከ 200 ሚሊዮን ኪሎ ሜትር ወደ ኢላማው በተቃረበበት በመጨረሻው ደረጃ ላይ ነው መቶ የሚጥለው። ይህ የሚሳኤል ማምከኛ መሳሪያው በጠላት የተተኮሱ ሚሳኤሎችን በመሬት ከባቢ አየር ውስጥና ከዚያም ውጪ መጥቶ ማክሸፍ ይችላል። ይህ መሳሪያ ስድስት ጸረ ሚሳይል ማስፈንጨፊያዎች ያሉት ሲሆን እያንዳንዳቸው ስምንት ሚሳይሎችን ስለሚይዙ በአንድ ጊዜ 48 ሚሳይሎችን ይታጠቃል። ታድ የተባለው ጸረ ሚሳይልን ለማንቀሳቀስ አሜሪካ ወታደሮቿን እስራኤል ውስጥ አሰማርታለች። የአሜሪካ ጦር ሰራዊት ይህንን ታድ የተባለ ጸረ ሚሳይል ስርዓት ከአውሮፓውያኑ 2015 ጀምሮ እየተጠቀመበት ሲሆን ሳውዲ አረቢያና የተባበሩት አረብ ኤምሬትስ ገዝተው ታጥቀውታል።